ጤና ይስጥልኝ ተመልካቾቼ፣ ወዳጆቼ፣ አክባሪዎቼ እንደምን ከርማችኋል? የከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት የሴቶችን ቀን በማስመልከት ማርች ኤይትን በማስመልከት ንግግር እንዳደርግላቸው ጋብዘውኛል። እዛ እያመራሁ እገኛለሁ። መልካምና ቆንጆ የሆነ ጊዜ እንደሚኖረኝ እርግጠኛ ነኝ። አብራችሁ ይቆይ

ከቀፋችን ጠዋት እስከነቃን ድረስ ተራምደን ሥራ መጣት እስከቻልን ድረስ ቤተሰቦቻችን ጤነኛ እስከሆኑ ድረስ ልጆቻችን በሰላም ውለው እስከገቡ ድረስ ተስፋ አለ። እርግጠኛ ነኝ። ቀፊቴም፣ ተጨማደደ ፀጉሬም ነጭ ሆነ፣ ከዚህ በኋላ ውሃ አይገኝም ከዚህ በኋላ ሁሉ የጀመርኩትን ስራ ስንት ተብዬ እቀጥላለሁ? ምክንያቱም እድሜዬ ሲደርስ ነው ካሉ

ጥሩ እናት ጥሩ ሚስት ጥሩ እህት መሆን የምትችለው ግን በእኛም ሀገር በጣም የተለመደው ነገር ሴቶች ለቤተሰቦቻችን ማባ ይከፍላል። ናቹራሊ እንደዛ ነው። ልክ እኛ ልጆቻችን ራሳችንን ራሳችን